ጤና ይስጥልኝ፣ እንዴት ዋላችኋል? ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ ስፖርት ዘገባዎችን እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋርም ስለሆነ ከልብ እናመሰግናለን። የኢትዮጵያ ሴቶች ብሔራዊ ቡድን ለ2026ቱ የአፍሪካ ዋንጫ ማጣሪያ ከታንዛኒያ ጋር ለሚያደርገው ጨዋታ ዝግጅቱን አጠናክሮ ቀጥሏል። ወደ አፍሪካ ዋንጫ ለመመለስ የ180 ደቂቃ ዕድሜ ብቻ የቀራቸው ሉሲዎች ጥቅምት 12 2018 ዓ ም ከሜዳቸው ውጭ የመጀመሪያ ጨዋታቸውን የሚያከናውኑ ሲሆን የመልሱ ጨዋታ ደግሞ ጥቅምት 18 በሜዳቸው በአበበ ቢቂላ ስታዲየም እንደሚከናወን ነው የኢትዮጵያ እግር ኳስ ፌዴሬሽን ያስታወቀው። ባሰልጣኝ ዮሴፍ ገብረወልድ የሚመሩት ሉሲዎች ልምምዳቸውን አጠናክሮ የቀጠሉ ሲሆን ኢትዮጵያ ከአመታት በኋላ ወደ ውድድሩ ለመመለስ ተስፋ አድርጋ እየሰራች እንዳለም ነው የተገለጸው። ኢትዮጵያ የዓለም አቀፉን እጅ ኳስ ፌዴሬሽን የአፍሪካ ዞን አምስት ውድድር የሀያ ሀያ ስድስቱን እንድታዘጋጅ መመረጧ ተገለጸ። ማምሻውን ለኢትዮጵያ እጅ ኳስ ፌዴሬሽን በተጻፈ ደብዳቤ የኢትዮጵያ እጅ ኳስ ኮንፌዴሬሽን ስራ አስፈጻሚ ኢትዮጵያ የ2026 የዞን አምስት እጅ ኳስ ውድድርን እንድታዘጋጅ ውሳኔ ማሳለፍ ነው የተነገረው። ውድድሩም ከአፕሪል 5 እስከ 11 2026 ዓ.ም በኢትዮጵያ እንደሚዘጋጅ ተገልጿል። የአፍሪካ ዞን አምስት ኮንፌዴሬሽን ግብጽን ጨምሮ 11 ሀገራትን በአባልነት የያዘ ሲሆን ዞኑንም የኢትዮጵያዊው ዶክተር ፍት ወልደሰንበት እየመሩት ይገኛሉ። በ በሁለት እድሜ እርከን በአስር ሀገራት ተሳታፊነት ይከናወናል ተብሏል። የቺካጎ ማራቶን ከበርሊን በመቀጠል ብዙ አዳዲስ ክብረ ወሰኖች የሚሻሻሉበት ውድድር ነው። በ47 ዓመታት የውድድሩ ታሪክም ኬንያን አትሌቶች የተሻለ የአሸናፊነት ታሪክ አላቸው። ለመሆኑ በዚህ ውድድር ኢትዮጵያን አትሌቶች ያላቸው ተሳትፎና ውጤት ምን ይመስላል ሲል ባልደረባችን እድሪስ አህመድ ተከታዩን አዘጋጅቷል። ወርልድ ማራቶን ሜጀር ተብለው በትኩረት ሳቢነታቸው በተጽዕኖ አድማሳቸው በታሪክና መቼታቸው ከሌሎች ውድድሮች የላቁ ናቸው ከተባሉት ሰባቶቹ መሀል አንዱ የሆነው የቺካጎ ማራቶን ለ47ተኛ ጊዜ የተካሄደው በአሳለፍነው ሳምንት ነበር። እንደ ወትሮ እንደ ቀደሙት ዓመታት ሆኖ ተጠናቋል። ኬንያውያን አትሌቶች በዚህ መድረክ ሙሉ የበላይነት አላቸው። በዓለማችን ውድ ከሆኑ የጎዳና ውድድሮች አንዱ በሆነው በዚህ መድረክ በ1983 ካሸነፈው ጆሴፍ ናዞ አንስቶ ኬንያውያን በወንዶች 47 ዓመታት ለ18 ጊዜያት ያክል ባለድል ሆነዋል በዚህ መድረክ ከኢትዮጵያ ጸጋይ የከበደ ቀዳሚው አሸናፊ ነው በ 2012 በ2021 ደግሞ ሰይፉ ቱራ ሁለተኛው ባለድል ሆኗል በሴቶች ኬንያውያን አትሌቶች ለ13 ጊዜያት ያክል አሸንፈዋል። የውድድሩ አዘጋጅ ሀገር አሜሪካ አትሌቶች 12 ጊዜ ባለድል ሲሆኑ ብርሃን ያደሬ ቀዳሚው አሸናፊ ናት ከኢትዮጵያ በ2006 ይህን ስኬቷን በ2007ም ደግመዋለች አጸደባይሳ በተመሳሳይ ሁለት ጊዜ እጅጋየሁ ዲባባ፣ ማሪ ዲባባና ጥሩነሽ ዲባባ እንዲሁም የዘንድሮ አሸናፊ ሀዊ ፈይሳ ከኢትዮጵያ በዚህ መድረክ በአሸናፊነት የተጠሩ አትሌቶች ናቸው። ሀዊ ከ2017 የጥሩ ነሽ ዲባባ የመድረኩ አሸናፊነት 8 ዓመታት በኋላ ነው ኢትዮጵያን ዘንድሮ ወደ ድል የመለሰችው። ጥቂት ያልሆኑ ክብረ ወሰኖችም በዚህ መድረክ ተሻሽለዋል። የአምኗ ሩት ቸፐንጌቲች የጸረ አበረታሽ ቅመሞች ተጠቃሚነት ሰለባው አትሌት የቅርብ ጊዜ ትውስታ ናት። የሴቶች ማራቶንን ከሁለት ሰዓት ከአስር ደቂቃ ባነሰ ጊዜ በመግባት የመጀመሪያው አትሌት የተሰኘችበት እዚህ ጋር ኬልቪን ኪፕቱምንም ማንሳት የተገባ ይሆናል። በ24 ዓመቱ በሁለተኛ የማራቶን ተሳትፎ ለማድረግ ሩቅ ይመስል የነበረውን አትሌቱ ለቺካጎ ማራቶንም ለታሪክም እንግዳ የሆነን ነገር በ223 አሳየ። በመደበኛ ውድድር 2 ሰዓት ከ00 ደቂቃ 35 ሴኮንድ በመግባት ማራቶንን ከ2 ሰዓት ባነሰ ጊዜ ማጠናቀቅ የሚለውን ውጥን ከጫፍ ቢያስጠጋውም ከግብ ሳያደርሰው ከምድር ሕይወት ተለየ። እንግዳው አትሌት በማራቶን አዲስ ፀሐይ የወጣ እንዲመስል አድርጎ በቅጡ ሳያበራ እንግዳ እንደሆነ በድንገት ከምድር ተነጠለ። ቺካጎ ግን በታሪኩ ካሳያቸው የመድረኩም የአትሌቲክሱም ክስተቶች እርሱን መሳይ ከዛ በፊትም ከዛ በኋላም አላስመለከተም። ኢትዮጵያ በቺካጎ ማራቶን በሴቶች በአንጻራዊነት የተሻለ ታሪክ ቢኖራትም እንደ አጠቃላይ ግን ማራቶን ሜጀር በሚባሉ ታላላቅ መድረኮች ያላት የበላይነት ምን መሳይ ነው የሚለውን አመላካች ሆኗል። በሽልማት መጠን ከዓለማችን ሁለተኛው ውድ ማራቶን ከበርሊን በመቀጠል ለዓለም ክብረ ወሰን እንግዳ ያልሆነው መድረክ ለባለድሎች የሚያበረክተውን የገንዘብ መጠን አንድ መቶ ሺህ ዶላር አድርሶ ጉዞ ወደ አምስት አስርታት እየተጠጋ ነው። አፍሪካን ወክለው በ2026 የዓለም ዋንጫ የሚሳተፉ 9 ብሔራዊ ቡድኖች ተለይተው ታውቀዋል። ትናንት በተደረገ የአፍሪካ ሀጉር የዓለም ዋንጫ ማጣሪያም ሴኔጋል፣ ደቡብ አፍሪካና ኮትዲቫር በመጨረሻ የምድብ ጨዋታቸው ወደ ዓለም ዋንጫ የሚወስዳቸውን ትኬት ቆርጠዋል። ህሊና አዳነ ተጨማሪ አላት። በአሜሪካ በካናዳና በሜክሲኮ አዘጋጅነት በሚካሄደው የ2026 ዓለም ዋንጫ ላይ አፍሪካን የሚወክሉ የመጨረሻ ሶስት ሀገራት ተለይተው ታውቀዋል። ሴኔጋል፣ ደቡብ አፍሪካና ኮትዲቫር ተጋጣሚዎቻቸውን በማሸነፍ ለዓለም ዋንጫው በቀጥታ ያለፉ ሀገራት ሆነዋል። የደቡብ አፍሪካ ብሔራዊ ቡድን ከሩዋንዳ ጋር ያደረገውን የዓለም ዋንጫ ማጣሪያ የመጨረሻ ጨዋታ ሶስት ለባዶ ማሸነፍ ችሏል። ድሉን ተከትሎም ደቡብ አፍሪካ ምድብ ሶስትን በ18 ነጥቦች በበላይነት በማጠናቀቅ ለዓለም ዋንጫው ያለፈች ሰባተኛዋ አፍሪካዊት ሀገር ሆናለች ። ደቡብ አፍሪካ በ2010 ውድድሩን ካዘጋጀች በኋላ ለመጀመሪያ ጊዜ ወደ ፊፋ ዓለም ዋንጫ ተመልሳለች። ታለንት ማባታ፣ ኤቪደንስ ማኮፖ ና ኦስፒን ኦፖሊስ ግቦቹን ያስቆጠሩ ሲሆን፣ ደቡብ አፍሪካ በ18 ነጥብ ምድቧን አጠናቃለች። ቪክቶር ሲሚን ሀትሪክ በሰራበት ጨዋታ በዚህ ምድብ የነበረችው ናይጄሪያ ቤኒንን አራት ለባዶ ብታሸንፍም ሁለተኛ ደረጃን ይዛ አጠናቃለች። የምድቡ መሪ የነበረችው ቤኒንም ሽንፈቷን ተከትሎ የማለፍ እድሏን አሳልፋ ሰጣለች። የሴኔጋል ብሔራዊ ቡድን ከሞሪሳኒያ ጋር ያደረ ያደረገውን የማጣሪያ ጨዋታ አራት ለባዶ በሆነ ውጤት ማሸነፍ ችሏል። ይህንን ተከትሎም ሴኔጋል ምድቧን በበላይነት በማጠናቀቅ ለዓለም ዋንጫው ማለፏን አረጋግጣለች። የሴኔጋልን ሁለት ጎሎች የቀድሞው የሊቨርፑል ኮከብ ሳዲዮ ማኔ ሲያስቆጥር ኦሊማኒዲየ እና ሀቢብ ዲያሎ ለቴራንጋ አንበሶቹ ተጨማሪዎችን ጎሎች አስቆጥረዋል። ሴኔጋል ለሶስተኛ ተከታታይ ጊዜ ለዓለም ዋንጫ ውድድር ማለፍ ችላለች። ኬንያን በማሸነፍ ምድቡን በአንደኝነት ማጠናቀቅ የቻለችው ኮትዲቫር ዲቫር ለዓለም ዋንጫ ያለፈች ሌላኛዋ ሀገር ነች። በማንች ማንቸስተር ዩናይትዱ የክንፍ መስመር ተጫዋች አማድ ዲያሎ ግብ ከሰባተኛው ደቂቃ አንስቶ የመራችው ኮት ዲቫር በኬሲ ና ዲያመንደ የተጨማሪ ግቦች ሶስት ለባዶ ማሸነፍ ችላለች። ከ2014 በኋላ ለመጀመሪያ ጊዜ ወደ አለም ዋንጫ ውድድር የተመለሱት ዝሆኖቹ አስር ጨዋታዎችን ምንም ጎል ሳይቆጠርባቸው አጠናቀዋል። ከዚሁ ምድብ በኮት ዲቫር በአንድ ነጥብ በመበለጥ ሁለተኛውን ያጠናቀቀችው ጋቦን ከአንዳንድ ኃላፊ ሀገራት በተሻለ 25 ነጥቦች ይዛ ማጣሪያውን ብታጠናቅቅም የአለም ዋንጫ ህልሟን ማሳካት ሳችል ቀርታለች። በ በ2026ቱ የዓለም ዋንጫ አፍሪካን የሚወክሉ ሀገራት ኮት ዲቫር፣ ሴኔጋል፣ ደቡብ አፍሪካ፣ ኬፕ ቨርዴ፣ ጋና፣ አልጄሪያ፣ ግብጽ፣ ሞሮኮ እና ቱኒዚያ ሆነዋል። በማጣሪያ ውድድሩ ምርጥ ሁለተኛ ሆነው ያጠናቀቁት ናይጄሪያ፣ ካሜሮን፣ ኮንጎ ና ጋቦን የጥሎ ማለፍ ውድድሩን ተቀላቅለዋል። ብሔራዊ ቡድኖቹ በቀጣይ በሚያደርጉት የጥሎ ማለፍ ጨዋታ አሸናፊ መሆን የሚችለው ቡድን አለም ዋንጫውን የሚቀላቀል ይሆናል። በአፍሪካ የዓለም ዋንጫ ማጣሪያ የሲሸልስ ብሔራዊ ቡድን በማጣሪያ ያደረጋቸውን አስር ጨዋታዎች በሙሉ በሽንፈት ያጠናቀቀ ብቸኛ ሀገር በመሆን ጥሩ ያልሆነ ታሪክ ጽፏል። ብሔራዊ ቡድኑ ትናንት የመጨረሻ የማጣሪያ ጨዋታውን ከጋምቢያ ጋር አድርጎ ሰባት ለባዶ በሆነ ሰፊ ውጤት ተሸንፏል። የሲሼልስ ብሔራዊ ቡድን ባለፉት ሁለት ጨዋታዎች 14 ጎሎች ተቆጥረውበታል። በአስር የማጣሪያ ጨዋታዎችም አጠቃላይ 53 ጎሎች የተቆጠሩበት ቡድን ሆኖ አልፏል። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ላቲቪያን ያሸነፈችው እንግሊዝ በሀጉሩ ቀዳሚ በመሆን ለዓለም ዋንጫ ማለፏን አረጋግጣለች። በሌሎች ጨዋታዎች ስፔንና ጣሊያን ተጋጣሚዎቻቸውን ሲያሸንፉ ፖርቹጋል ከሃንጋሪ ነጥብ ተጋርታለች። ሀና ታሪኩ። በአሜሪካ ካናዳና ሜክሲኮ የጣምራ አዘጋጅነት እንዲደረግ ቀጠሮ ለተያዘለት የ2026 የዓለም ዋንጫ ተሳትፎን ለማግኘት የአውሮፓ ሀገራት የማጣሪያ ጨዋታቸውን ከሰሞኑ ሲያደርጉ ሰንብተዋል። ትናንት አውሮፓን በመወከል በዓለም ዋንጫው ተሳታፊ ለመሆን በተደረጉ ጨዋታዎች በምድብ 11 የተደለደለችው እንግሊዝ ላቲቪያን በማሸነፍ ለዓለም ዋንጫ ያለፈች የመጀመሪያዋ የአውሮፓ ሀገር ሆናለች። ከምድቡ አስቀድሞም ቢሆን የማለፍ ቅድመ ግምት ያገኘችው እንግሊዝ ላቲቪያን አምስት ለዜሮ በማሸነፍ ነው የዓለም ዋንጫ ተሳታፊ መሆኗን ያረጋገጠችበትን ትኬት የቆረጠች ሶስቱ አናብስትን ብስትን አሸናፊ ያደረጉ ግቦች ሀሪኬን ሁለት ግቦችን በስሙ ሲያስመዘግብ አንቶኒ ጎርደን ኢብሪች ኢዜ ና ቶኒ ሴቪስ በራሱ ላይ ግቦችን ከመረብ ያሳረፉ ተጫዋቾች ናቸው። መቶ አስር ጨዋታዎችን ለብሔራዊ ቡድን ማድረግ የቻለው ሀሪኬን ያስቆጠራቸውን ግቦችም ሰባ ስድስት አድርሷል። እንግሊዝ ባለዋንጫው ማጣሪያ ያደረገቻቸውን ስድስት ጨዋታዎች አንድም ግብ ሳይቆጠርባት ማሸነፏ ና በተቃራኒው ደግሞ አስራ ስምንት ግቦችን በተጋጣሚዎቿ ላይ ማስቆጠር መቻሏ የ የቶማስ ቱዌል ቡድን ጠንካራ መሆኑን እያሳየ ይገኛል። የእንግሊዝ ብሔራዊ ቡድን ግብ ጠባቂ ጆርዳን ፒክፎርድ በእንግሊዝ ብሔራዊ ቡድን በተከታታይ ዘጠኝ ጨዋታዎችን ግብ ሳይቆጠርበት የወጣም የመጀመሪያው ግብ ጠባቂ መሆን ችሏል። በሌላ የአውሮፓ ሀገራት የማጣሪያ ጨዋታዎች ምድብ ስድስት ላይ የምትገኘው ፖርቹጋል ሃንጋሪን በማሸነፍ የዓለም ዋንጫ ተሳትፎን ታረጋግጣለች ቢባልም ሳይሆን ልላት ቀርቷል። ክርስቲያኖ ሮናልዶ ሁለት ግቦችን ባስቆጠረበት ጨዋታ ከሃንጋሪ ጋር ሁለታቻ ተለያይታ ነው ለ2026ቱ የዓለም ዋንጫ ማለፏን ሳተች ታረጋግጥ የቀረችው ሃንጋሪ ናቻ ያደረጉ ግቦችን አቲላዝ ላይ እና ዶሞኒክ ሶቦስ ላይ ያስቆጥረዋል። በጨዋታ ሁለት ግቦችን ያስቆጠረው ሮናልዶ ባለማንጫ ማጣሪያ አርባአንድ ግቦችን በማስቆጠር የምን ጊዜም ከፍተኛ ግብ አስቆጣሪ በመሆን አዲስ ክብረ ወሰን አስመዝግበዋል። ሮናልዶ ከዚህ ቀደም የጓቲማላው አጥቂ ካርሎስ ሊውስ በ39 ግቦች ተይዞ የነበረውን ክብረ ወሰን በሁለት ግቦች በማሻሻል ነው አዲስ ታሪክ የጻፈው። ምድቡን ከአራት ጨዋታዎች አስር ነጥብ በመሰብሰብ ፖርቱጋል እየመራች ትገኛለች። በምድብ አምስት የምትገኘው ስፔ ዩክሬን ቡልጋሪያን አራት ለዜሮ አሸንፋለች። ሚካኤል ሜሪኖ ሁለት ግቦችን ሲያስቆጥር ኦያርዛባላና ቸናቢ በራሱ መረብ ላይ ቀሪዎቹን ግቦች ለስፔን ብሔራዊ ቡድን አስገኝተዋል። በምድቡ ያደረገቻቸው አራቱንም የማጣሪያ ጨዋታዎች ማሸነፍ የቻለችው ስፔን በ12 ነጥብ የምድቡ አናት ላይ ተቀምጣለች። በዚሁ ምድብ በተደረገ ሌላ ጨዋታ ቱርክ ጆርጂያን አራት ለዜሮ አሸንፋለች። በምድብ ዘጠኝ የምትገኘው ጣሊያን እስራኤልን ሶስት ለዜሮ በማሸነፍ ነጥቧን ወደ 15 ከፍ አድርጋ ከኖርዌይ ጋር ያላትን የነጥብ ልዩነት ወደ ሶስት ያጠ በበችበትን ውጤት አስመዝግባለች። በሌሎች የዓለም ዋንጫ ማጣሪያ ጨዋታዎች አይርላንድ አርሜኒያን አንድ ለዜሮ ረታለች። ሰርቢያ ከሜዳ ውጪ ኢንዶራን ሶስት ለአንድ ማሸነፍ ስትችል ኢስቶኒያና ሞልዶቫ አንድ አቻ ተለያይተዋል። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቅቀዋል። ከዜና ኢትዮጵያ ጋር ጥሩ ቆይታ እንዲኖራችሁ ተመኝተናል።